ጋ ወርቅ ነጋ ነው። አንተ በላቸው እንጂ ሻሸ ግን ወደ እሷ እንዲህ አለች። አንድ ነገር ከተናገርኩ እኮ ቤት አትቀመጥ ብን ብላ ነው። ገና በዓይን በግንባር ነው የምታውቀው። አሁን እን እን ምን ን እንዲሁ ቻላት አንድ ነገር ኮስተር ታልኩ እኮ ብን ብላ ነው።

እንኳን እናት ሞታ እንዲ ማልቅስ አልቅስ ብሏል። ሽኮ ነው ጠገበች። በፊት ታለች ትወጣለች፣ ው ምን ታርግ። ገና አንተ ታዛርጠሃለች። እንዲ አሁን የዛን ዚ እንደዚያ ስትሆን እንዲው ከሚቄ ጋር እንደዚያ ስትዳራ ስታገኛት እንዲ ምን መሬት ቻላት፣ እንዲ ሻሽን ምትገባበት ጠፋት። ተርበተበተች አልኩ ተርበተበተች። አትርበጥለችብኝ ብዬ ሽመሌን መዘዝ ሳረግ ጨነቃቸው ሁለቱ፣ ሁለቱ አቤት አቤት! አሚቄማ የሆነው አየሆነ ብላ ደካማ ነህ። እን ደህና ሳለ ነው። አውሎ ነፋስ የሆነ ገና ብድግስ ለነገሩ ይህን ነፍጣምማ ተዚያ ሀገር ካላጠፋ ነው ሰላም አናገኝም። ማጥፋት አለብን። እስኪ በል ጠጣና እንግዲህ በባዶ ሆዳችን እንትን ተምንልህ እስኪ ወደ ደጅ ደንቁራሽ እንበልበት እንጂ አይዞህ እስቴ፣ አይዞህ። ደህና ነኝ እኮ ደህና ነኝ። ነገር ፈርቻ የለ ተለበደሁ ነገር ፈርቻ እና እንዲ ምንህነው? እንዲ በሁሉ እንዲህ

ሰራችሁ ሳድረሰው አሁን ይሄን አጥማጃም እንዴት ማጥፋት እንዳለብን ተመካክረናል ተመካክረናል ዝንፍ ሳንል ነው። አንድ አንድ አንድ ጠጉር እንደው ጠብ ሳትል ነው ዝም ብለን ገደል ውስጥ መጨመር ነው መጨመር

ሆሽ ሻሽ እንዲያው አሁን እንእንትን ስላት፣ እውነቴን ነው ሳያት፣ አንድ አለች እሷ ቁርጥ እና እሷ እየመሰለች አሁን ያስመታል።